አንድ ሀገር ሀገር የሚለውን ስያሜ ለማግኘት ሶስት መሰረታዊ ነገሮች ያስፈልጓታል። በዛ የሚኖር ተቀማጭ የሆነ ህዝብ፣ ህዝቡን የሚመራ መንግስትና በሌሎች ሀገራት እውቅና የተሰጠው የተቀመጠ ድንበር። ሀገራት ሀገር ውስጥ የሚኖር ህዝብ ነፃነት ያለውና ምቹ የሆነ የመኖሪያ ሁኔታ እንዲኖርለት ህጎችና መተዳደሪያዎችን ያዘጋጃሉ። ሀገር እንድታድግና ለህዝቦቿ መኖሪያነት ምቹ እንድትሆን ከማድረግ ባለፈ የታፈረችና የተከበረች በዲፕሎማሲያዊ ግንኙነቶቿም ላይ ትልቅ ተሰሚነት እንዲኖራት አስተዋጽኦ ያደርጋል። ጠንካራ ሀገረ መንግስት መገንባት፣ ታሪክ እንደሚያስረዳን ለብዙ ሺህ ዓመታት ሀገረ መንግስት ያላቸው ጥቂት የዓለማችን ሀገራት መካከል ኢትዮጵያ አንዷ ሆና ትጠቀሳለች። ይሁን እንጂ አሁንም ጠንካራ ሀገረ መንግስት አለ ማለት አይቻልም። በመሆኑም ኢትዮጵያ አሁን ላይ ጠንካራ ሀገረ መንግስት እንዲኖራት እየሰራች ትገኛለች። አላማችን ጠንካራ ሀገረ መንግስት መገንባት ነው። ሌብነትን የሚታገል ሌብነትን የሚጠየፍ ለህዝብ እፎይታ የሆነ ከህዝብ ያልተነቀለ ለህዝብ የቀረበ ፓርቲ መሆን ነው። ህብረ ብሔራዊ አንድነትን የሚያጠናክር ሁሉም ብሔሮች፣ ሁሉም ቋንቋዎች ተከብረው የሚኖሩባት ኢትዮጵያን ማየት ነው። ሀገረ መንግስት ግንባታ በዋናነት ሀገር የጸናችና የተሻለች እንድትሆን ማድረግ ነው። በተለያየ መስክ ላይ የተሰማሩ ተቋማትን መገንባት ለዚህ ትልቅ ድርሻ አለው። እንደ ህግ አውጪ ህግ አስፈጻሚና ህግ ተርጓሚ የመሳሰሉ መንግስታዊ ተቋማት ግንባታ ላይ መስራት ለሀገረ መንግስት ግንባታ ሚናው የማይተካ ነው። የመንግስት ተቋም ብቻ አይደለም፣ የሲቪክ ተቋማትም፣ የዲሞክራሲ ተቋማት ምንላቸው፣ የሃይማኖት ተቋማት ሳይገሩ በአንድ ሀገሩ ፍሬምወርክ ውስጥ የሚተዳደሩ ስለሆነ ተቋማት ጭምር ናቸው ማለት ነው። የሀገረ መንግስት ግንባታ የሚለው በጣም መጭር ፅንሰ ሀሳቡ ምንድነው? አንድ ዘመናዊ ሀገር እንደ ዘመናዊ ሀገር ሊያስቀጥል የሚችል አቅምን መፍጠር ብቻ ሳይሆን ያንን አቅም እየገነባ እያሳደገ እያጎለበተ የመሄድ ሂደት ነው። የሚጀመርበት አለ፣ የሚያድግበት አለ፣ የሚቀጥልበት አለ። አንድ ነገር ግን እርግጠኛ መሆን ያለብን ሀገረ መንግስት ግንባታ አልቆ ማያውቅም፣ ወደፊትም አያልቅም። ነጻ ገለልተኛና ብቃት ያላቸው ተቋማት መገንባት አንዱ ሀገር የሚቆምበት ምሶሶ ነው። ብዙ ጊዜ ይሄ ስቴት ቢልዲንግ ብለን የምንጠራው ነው፣ መዋቅር ወይም ደግሞ ሀገርን እንደ ኮምፒውተር ብንወስድ ሃርድዌር ፓርቱ ነው ብለን እንል እንችላለን። ነጻ ገለልተኛና ብቃት ያላቸው ተቋማት አንድ ምሶሶ፣ በብሔራዊ መግባባት ሁለተኛ ምሶሶ፣ በሶስተኛ ምሶሶ ደግሞ በዲሞክራሲ ስርዓት ግንባታ ከታጀበ አብረው ከተዋሃዱ የሀገር ግንባታው በጽኑ መሰረት ላይ ይቆማል የሚል እምነት አለን። የአገር ግንባታ ስንል በነዚህ አውድ ውስጥ አንድን አገር መነሻ አለው፣ አሁን የደረሰበት አለው፣ ወደፊት የሚሄድበትን መንገድ የሚያመላክትና ያን አገር የሚገለጽበት ትልቅ እሴቶች ያሉት የሚያድግበት የሚሄድበት መንገድ ማለት ነው። ጠንካራ ተቋማትን ባልገነቡ ሀገራት የፖለቲካ ገበያው ከኢ ፍትሐዊነት ማንሰራፋት ተሻግሮ በሀገር ህልውና ላይ አደጋን ይደቅናል። በብዙ አፍሪካ ሀገራት ተቋማት በሚገባ አለመገንባታቸው ይታወቃል፣ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፍ ሲጻፋቸው የሀገረ መንግስት ግንባታ ላይ የተቋማት ሚናን ያብራራሉ። ያደጉት ሀገራት የሀገረ መንግስት ግንባታ ሂደታቸው ላይ ከተቋማት ግንባታ መጀመራቸው ትልቅ ሚና እንዳለውም የዘርፉ ምሁራን ይስማማሉ። የአሜሪካ ሀገረ መንግስት ግንባታ እና ብሔረ መንግስት ግንባታ ታሪክ ስንመለከት 1771 ዓ ም ከእንግሊዝ ኤንግል ግዛት እንውጣ ሲሉ መጀመሪያ ነፃነት የሚል ትውልዱ ላይ ዘሩት። ከዛ ቀጥሎ ዴሞክራሲ፣ የፌዴራል ስርዓት ግንባታ፣ ከዛ ቀጥሎ ሶስተኛው የመንግስት ተቋማት። የአሜሪካ የአገር ግንባታ ውስጥ የመንግስት ግንባታ፣ የተቋማት ግንባታ የሚባሉ ነው። ሶስቶቹ ተቋማትን እንገንባ ብሎ ነው የተነሱ። ይሄ ጠለቅ ብሎ ወደ ምንድን ነው የመጡ ያሉት? ወደ ሀገረ መንግስት ግንባታ ጥንካሬ የመጡ ነበር ማለት። በተለይም ውጫዊና ውስጣዊ ደህንነትን የሚያረጋግጡ የፍትህ ተቋማት፣ ሲቪል ማዕከላት፣ የጸጥታ አካላትን የሚመሩ ተቋማትና ሌሎች መሰል ተቋማት ላይ መስራት ለሀገረ መንግስት ግንባታ ትልቅ ሚናን ይጫወታሉ። እነዚህ ተቋማትን በተለያየ መንገድ ማጠናከርና ከቡድን አገልጋይነት ነፃ የሆኑ ተቋማት እንዲፈጠሩና ተቋማቱ ለሀገርና ለሕዝብ አገልጋይ እንዲሆኑ ማድረግም ያስፈልጋል። የደህንነት ተቋማት የሚባሉት በሀገር ደህንነት፣ በሀገር አንድነት፣ ቀጣይነት ህልውና ጋር የግንባር ቀደሙን ሚና የሚጫወቱ ናቸው። ውስጣዊ ሉዓላዊነትን ብናነሳ ለምሳሌ መንግስቱ እነዚህ ጠንካራ ተቋማት ከሌሉ በውስጥ የሚያወጣቸውን ፖሊሲዎችን፣ ስትራቴጂዎችን፣ ህጎችን የማስፈጸም አቅም አይኖረው ማስፈጸም አይችል። ውጫዊ ሉዓላዊነትን ብታይ ለምሳሌ የውጭ ወረራ፣ በቀጥታ የውጭ ስጋቶችን የደህን ትንተናዎችን በማካሄድ ዲተር በማድረግ የግንባር ቀደሙ ሚና የሚጫወቱት እነዚህ ተቋማት ናቸው። ምንም እንኳን ኢትዮጵያ የረጅም ዓመት ሀገረ መንግስት እድሜ ያላት ሀገር ብትሆንም ጠንካራ ሀገረ መንግስት በአንድ መንግስት ብቻ የሚገነባ አይደለም፣ ቅብብሎሽን ይጠይቃል። የተቋማትን አገልግሎት በማጠናከር ችግሮችን በመቀነስና በመቅረፍ ዘላቂ ለማድረግ የትውልድ ቅብብሎሽ ግድ ይላል። ዜጎች የጋራ መግባባት ኖሯቸው ለአንድ ዓላማ እንዲቆሙ ማድረግ እንዳለ ሆኖ ለህዝቡ አገልግሎት የሚሰጡ የሲቪልና የመንግስት ተቋማትን በጠንካራ መሰረት ላይ መገንባት ያስፈልጋል። ለዚህም መንግስት ህዝብ፣ ህዝብ ደግሞ መንግስት ነውና ጠንካራ ሀገረ መንግስት ለመገንባት ህልም ያላትን ኢትዮጵያ እውን ለማድረግ የተቋማት ግንባታ ጊዜ የሚሰጠው ጉዳይ አይደለም። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮም አይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። ለምሳሌ እነዚህ ተቋማትን መፍጠር አለብን፣ ከፖለቲካ ከንዑስ ቡድን አገልጋይነት ነፃ ሆነው ሀገርንና ህዝብን ማገልገል አለባቸው፣ ዋናው ፎከሳቸው ሙያቸው ላይ ትኩረት አድርገው መስራት አለባቸው የሚል አሁን እንዳጠቃላይ ይሄ ሃሳብ አለ። ችግራችን መማር ከቻል እነዚህንና መሰል ተቋማትን እንግዲህ በሂደት መፍጠር ከቻል እንደ ሀገር የሀገረ መንግስቱ ለኋላዊነት ቀጣይነቱን ማረጋገጥ እንችላለን ማለት ነው።